አደገኛው የሳጥናኤል ጎል ኢትዮጵያ ቁጥር አምስት መጽሐፍ የኢትዮጵያን ትንሣኤ ካደ። በሳጥናኤል ጎል ኢትዮጵያ ቁጥር አምስት ሐሰት ልባችሁ ለተፈተነ ወንድሞችና እህቶች የቀረበ በመስከረም ወር 2018 ዓመተ ምሕረት ብዙዎች ሲጓጉለት የነበረው የሳጥናኤል ጎል ኢትዮጵያ ቁጥር አምስት የፍጻሜው ጀማሪዎች በሚል ርዕስ መውጣቱ ይታወቃል። አንዳንድ እትሞች ደግሞ በ2017 ዓ.ም የታተሙ እንደሆኑ ከሽፋን ገጹ ላይ መመልከት ተችሏል። የዚህ መጽሐፍ ጸሐፊው ማንም ቢሆን ወይም ሕትመቱ በየትኛውም ጊዜ ቢሆን የአቀራረብ መንገዱ የራሱ ሐሳብ ሳይሆን የዲያብሎስ አገልጋዮች የተናገሩትን በቀጥታ በመተረክ ቢሆንም በውስጡ የያዘው ክህደት ግን ከቤተ ክርስቲያን ነባር መጽሐፍት የሚጣረስና መጽሐፉ ያለውን ተነባቢነት በመጠቀም በተጠና መልኩ ለኢትዮጵያና ለኦርቶዶክስ ተዋህዶ ጠላቶች ስጋት የሆነውን የኢትዮጵያ ትንሣኤና የንጉሥ ቴዎድሮስ መነሳት ዜና ለማዳፈን በማሰብ የተዘጋጀ መሆኑ አጠያያቂ አይደለም። ይህ ሲባል የራሳችንን ምኞት ወይም ተስፋ ለመጠበቅ ሳይሆን የመጽሐፉን ስህተት የሚያጋልጡ ማስረጃዎች ስላሉ ነው። እስኪ ሁላችንም በቅን ሕሊና በቅዱሳን መጻሕፍት ሚዛን እነዚህን የመጽሐፉን ሐሳቦች እንመርምራቸው። መጽሐፉ ከገጽ 318 ጀምሮ እስከ ገጽ 376 ድረስ ኢትዮጵያ ትንሣኤና ንጉሥ ቴዎድሮስ ጉዳይ ተራ ምኞት እንጂ በቅዱሳት መጻሕፍት የሌለ መሆኑን ይተርካል። ይህንንም ገለጻ የሚያደርጉት እንደ አውሮፓውያኑ አቆጣጠር በቤልጅየም ብራሰልስ በ2014 በተካሄደው ስብሰባ እንደሆነ ይነግረናል። ይህም ቀኑና ወሩ ስላልተገለጸ በኢትዮጵያ አቆጣጠርም ከጥር 2006 እስከ ጥር 2007 ባለው ጊዜ ውስጥ መሆኑ ነው። በመጽሐፉ የመጀመሪያ ቅጽ ወይም ክፍል አንድ ላይ ለመጽሐፉ መነሻ የሆነው የቪዲዮ መረጃ መጽሐፉ ከመጻፉ ቀድሞ በዳንኤል ቶማስ እጅ እንደገባ ይነግረናል። ትልቁ ቅጥፈት የሚጋለጠው እዚህ ላይ ነው። ምክንያቱም በኢትዮጵያ አቆጣጠር ከጥር 2007 ዓ.ም በፊት የኢትዮጵያ ትንሣኤና ንጉሥ ቴዎድሮስ ጉዳይ በሰዎች ዘንድ በተወሰነ ደረጃ ቢታወቅም መጽሐፉ እንደሚተርከው በሶሻል ሚዲያ የሚነገርና ብዙዎች የሚነጋገሩትና የሚከራከሩበት አጀንዳ ፈጽሞ አልነበረም። በ2007 ዓ.ም አካባቢ የነበረው የሶሻል ሚዲያ አጠቃቀምና ተደራሽነትም ትልቅ ንቅናቄ ለመፍጠር የሚያበቃ አልነበረም። በአጭሩ ይህ አጀንዳ በስፋት መነጋገሪያ የሆነው ከ2010 ወይም 11 በኋላ ስለመሆኑ ድኅረ ገጾችን መመልከት በቂ ነው። ስለዚህ ይህ ክፍል የተጻፈው ቀደም ብሎ የታተመው ቁጥር አራት ከወጣ በኋላ የበለጠ መነጋገሪያ የሆነውን አጀንዳ በማካተት የጻፈው አካል የራሱን ወይም የላኩትን አካል ሐሳብ ወደ ሕዝቡ ለማስተጋባት በማሰብ ነው። ሁለተኛም ንጉሥ ቴዎድሮስ የሚለው ቃል በመጽሐፉ እንደተተረከው ፈጠራ የሆነና መነሻውንም በድርሳነ ኦራይል ላይ ተ ተብሎ መጠቀሱ እንደሆነ ከዚያ በፊትም ይህ ነገር እንደማይታወቅ ይናገራል። ሌሎች መጻሕፍትም በዚህ ላይ የራሳቸውን ግምት እየፈጠሩ የጻፉት እንደሆነ ይተነትናል። ነገር ግን በቃና ዘገሊላ ሠርግ የተወለዱት ብፁዕ አቡነ ሙሴ ገድል ላይ ስሙ ቴዎድሮስ የሚባል ንጉሥ እንደሚመጣና አስመሳይ በታች ያሉ መናፍቃን ሁሉ በኦርቶዶክስ ተዋህዶ ሃይማኖት እንደሚያምኑ በዚያ ዘመን የሚሞቱ ሰዎችም እንደሚጸድቁ ይናገራል። ሌላው ማስረጃ ከክርስቶስ ልደት በፊት ቀድማ በነበረችው የእግዚአብሔር ነቢይ ሳቤላ ራእይ ደግሞ የኢትዮጵያ ትንሣኤ እንደሚመጣ፣ የአንበሳ ልጅ ከምሥራቅ ይመጣል፣ የፈረሱ ሀገሮችም ይታነጻሉ፣ ታቦት ትተከላለች፣ በዓለም ሁሉ ጥጋብ ይሆናል፣ መንግሥቱም አርባ ዓመት ነው ተብሎ ተገልጧል። በዚህም ብቻ ሳይሆን በቤተ ክርስቲያን አገልግሎት በሚሰጥባቸው በመጽሐፈ ኪዳንና በፊሊክሲዮስ መቅድም ያለው ራእይ እንጦንስ የኢትዮጵያ መንፈሳዊ ትንሣኤ ለዓለም እንደሚተርፍ ተሰንዷል። በአባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር የኢትዮጵያ መንፈሳዊ በረከት ለዓለም እንደሚተርፍ ተጽፏል። የአንድምታ ትርጓሜ መጻሕፍት አካል የሆነው የማቴዎስ ወንጌል አንድምታ ነሐሴ 20 ቀን በሚነበበው ስንክሳር የአንድምታ ትርጓሜ ወደ ኢትዮጵያ የገባው በአባ ሰላማ በአራተኛው መቶ ክፍለ ዘመን እንደሆነና አባ ሰላማ እንደጀመረው ይተረካል። በሌላ በኩል ደግሞ ቅዱስ ያሬድ ጠበባት ሁሉ ከእግዚአብሔር ስለተገለጹለት የመጽሐፍትን ትርጓሜ ሁሉ ያወቀው ወይም የጀመረው እሱ ራሱ ኢትዮጵያዊው ሊቅ ቅዱስ ያሬድ ነው ሲል ገድሉ ይናገራል። በሁለቱም መንገድ ብንመለከተው የአንድምታ ትርጓሜ መጽሐፍት ከሺህ ዓመት የተሻገረ ታሪክ ያላቸውና ለቤተ ክርስቲያን የመጽሐፍት አረዳድ እንደ መሠረት የሚታዩ ናቸውና በእነዚህ መጽሐፍት ላይ የተነጣጠረ የክህደት ጽሑፍ እንደሆነም ማየት ይቻላል። ስለዚህ መጽሐፉ ማለትም የሳጥናኤል ጎል ኢትዮጵያ ቁጥር አምስት የኢትዮጵያ ትንሣኤ ጥቅማቸውን የሚጎዳባቸውን የጥፋት ሰዎች ለማስደሰትና እውነተኛውን የመጽሐፍት ሐሳብ ለማድበስበስ ቅንጥብጣቢ መረጃዎችን አገጣጥሞ የስህተት መንገድ ለመጥረግ የተጻፈ ነው። መጽሐፉ በዚያው ምዕራፍ ውስጥ ገድላትና ድርሳናት በስህተት እንደተሞሉና ሕዝቡም ገድላትና ድርሳናትን የሚያመልክ ወንጌልን የረሳ እንደሆነ ተደርጎ በቫቲካኑ ጳጳስ በኩል ይተነትናል። ይህም መጽሐፉን እንደ እውነተኛ የመረጃ ምንጭ ለሚከታተለው የዋህ ክርስቲያን ገድላትና ድርሳናት ላይ ያለውን እምነት ለመናድ ታስቦ የተዘጋጀ ያደርገዋል። ገድላትና ድርሳናት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ የተኖረ ወንጌል ተብለው የሚገለጹ እንጂ ጸረ ወንጌል አይደሉም። በስርዋጽ የገቡትን ለመለየትም ከዋናው ቅጂ ጋር ተገናዝበው የታተሙትን መርጦ መጠቀም የሁሉም ድርሻ ነው። ገድላትና ድርሳናት ከመጽሐፍ ቅዱስ የማይጋጩ ይልቁንም መጽሐፍ ቅዱስን የሚያብራሩና በተግባር የሚገልጡ ስለመሆናቸው በማኅበረ ቅዱሳን ድኅረ ገጽ በ2004 የተጻፈውን መመልከት ይቻላል። ጽሑፉ እንዲህ ይላል፦ የድርሳንና የገድል ልዩነት ምንድን ነው? በእርግጥ ገድላትና ድርሳናት በቤተ ክርስቲያን የማይነሱበት ጊዜ የለም። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው እንዳለ ዕብራውያን ምዕራፍ 13 ከቁጥር 7 እንደተባለው በሃይማኖትና በምግባር ለመጠንከር ገድል ገድለ ቅዱሳንን የያዙ መጻሕፍትን እናነባለን፣ እንጸልይባቸዋለን። የቅዱሳን መላእክትንም ጠባቂነት፣ የሊቃውንትን ተግሣጽ ትርጓሜና ምክር፣ የዕለተ ሰንበትን ክብርና የኢየሱስ ክርስቶስን የቤዛነት ሥራ የሚናገሩ ድርሳናትን ሁል ጊዜ እናነባለን፣ እናደርሳለን። አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋሰው ወግስ ወመዝገበ ቃላት ሐዲስ በተባለው መጽሐፋቸው ድርሳን የሚለውን ቃል እንዲህ ብለው ይፈቱታል። ድርሳን በቁሙ የተደረሰ የተጣፈ ቃለ ነገር፣ ሰፊ ንባብ፣ ረጅም ስብከት፣ ትርጓሜ አፈታት፣ ጉስዓተ ልብ፣ መዝሙር፣ ምስጢሩ የሚያጠግብ ቃሉ የተሳካ ጣዕመ ቃሉና ኃይለ ቃሉ ደስ የሚያሰኝ ልብ የሚነካ ማለት ነው። ድርሳን ስለ ቅዱሳን መላእክት ተራዳኢነት፣ ስለ እመቤታችን ቅድስት ድንግል ማርያም አማላጅነት፣ ክብርና ጸጋ ስለ ዕለተ ሰንበት ክብርና ስለ ኢየሱስ ክርስቶስ የማዳን ሥራ የሚናገሩ የሚያትቱ መጽሐፍት ማለታችን ነው። እስከ 20ሺ ዓመተ ምሕረት በተደረገው ጥናት ወደ 138 የሚሆኑ በድርሳን ስያሜ የሚጠሩ መጽሐፍት እንዳሉ ታውቋል። ከነዚህም ውስጥ ዐሥራ አንዱ የመላእክት ድርሳናት ሲሆኑ የዐሥራ አንዱ መላእክት ስምም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ አፍኒን፣ ቅዱስ ፋኑኤል፣ ቅዱስ ሳቁኤል፣ ቅዱስ ሱርያል፣ ቅዱስ ሱራፌልና ቅዱስ ኪሩቤል ናቸው። የመላእክት ድርሳናት በአብዛኛው ተመሳሳይነት ባሕሪ አላቸው። የውስጥ ይዘታቸውን በአምስት ይከፈላል። እነሱም መቅድም፣ ድርሳን፣ ተአምራት፣ አርኬና መልክ ናቸው። ከነዚህ ክፍሎች ውስጥ ድርሳን የምንለው የባለ ድርሳኑን መልአክ ግብር፣ በፈጣሪ ዘንድ ያለውን ሞገስ፣ የሠራቸውን ተአምራት ከመጽሐፍ ቅዱስና ከሌሎች ቅዱሳት መጽሐፍት ጋር እያጣቀሰ የሚያብራራ ክፍል ነው። በአጠቃላይ ድርሳንን በአራት መክፈል ይቻላል። አንደኛ ድርሳነ መላእክት የሚባለው ድርሳነ ሚካኤል፣ ድርሳነ ገብርኤልን የመሳሰሉትን ነው። ሁለተኛ ድርሳነ ሰንበት ስለ ዕለተ ሰንበት ክብር የሚያብራራ መጽሐፈ ድርሳነ መስቀል ሁለተኛ ድርሳነ ሰንበት ስለ ዕለተ ሰንበት ክብር የሚያብራራ መጽሐፈ ድርሳነ መስቀል ደግሞ የመስቀሉን ታሪክና አመጣጥ ይተርካል። ሶስተኛ ድርሳነ ሊቃውንት ደግሞ የነ ቅዱስ አትናቴዎስ የነ ቅዱስ ኤፍሬም ድርሳን የሚባለው ነው። ድርሳን ዘቅዱስ ዮሐንስ አፈወርቅ ድርሳን ዘቅዱስ ቄርሎስንም ያጠቃልላል። አራተኛ ድርሳነ ማህያዊና ድርሳነ መድኃኔዓለም የመሳሰሉት ድርሳናት የኢየሱስ ክርስቶስን ጸዋትወ መከራ የሚያዘክሩ ድርሳናት ናቸው። ገድል ማለት ደግሞ በቁሙ ትግል ፈተና፣ ውጊያ፣ ሰልፍ፣ ድልና አክሊል እስኪገኝ ድረስ የሚደክሙት ድካም፣ የሚሰሩት ሥራ፣ የሚቀበሉት መከራ ማለት ነው ሲሉ ደስታ ተክለወልድ በመዝገበ ቃላት ፍቻቸው አስቀምጠውታል። አለቃ ኪዳነ ወልድ ክፍሌም ገድል ማለት ጻድቃንና ሰማዕታት በሕይወት ዘመናቸው እያሉ የሠሩትን ሥራ የሚናገር መጽሐፍ እንደሆነ አብራርተዋል። የገድል መጽሐፍት ጻድቃን፣ ሰማዕታት፣ ሊቃውንተ ቤተ ክርስቲያን ትእዛዝ እግዚአብሔር እንዲከበር ሥርዓተ ቤተ ክርስቲያን እንዲጠበቅ ከዓላውያን ነገሥታት፣ ከቢጸ ሐሳውያን፣ ከጠላት ዲያብሎስና ከፈቃደ ሥጋ ጋር ያደረጉትን ተጋድሎ የሚያወሱ መጽሐፍት ናቸው። ሃይማኖታቸው በኑሯቸው እንዴት እንደተገለጠ የሚያሳዩን የሕይወታቸው መስታወቶች ናቸው። ስለዚህ ገድል ስንል የቅዱሳን ታሪክ፣ ተአምራት፣ ቃል ኪዳንና መልእክት የያዘ መጽሐፍ ነው። ይህ እንዲህ ይሆናል ይቻላል ተብሎ የተነገረው ቃል በእውነት የሚኖር በቃልና በሥራም የሚገለጥ እንደሆነ የምናየው በቅዱሳን ገድል ነው። ገድል መጽሐፍ ቅዱሳዊ መሠረት አለው። ራሱ የሐዋርያት ሥራ የምንለው የመጽሐፍ ቅዱስ ክፍል የሐዋርያትን ግብር ሥራ፣ ገድልና ዜና የሚያስረዳ መጽሐፍ ነው። ከብሉይ ኪዳንም መጽሐፈ ጦቢት፣ መጽሐፈ አስቴር፣ መጽሐፈ ሶስና የመሳሰሉት በሰዎቹ ኑሮ የተገለጠውን የእምነታቸውን ፍሬ የሚያሳዩ የገድል መጽሐፍት ናቸው። ገድላት በሦስት ይከፈላሉ። እነሱም አንደኛ ገድለ ሰማዕታት፣ ለምሳሌ ገድለ ቅዱስ ጊዮርጊስ ገድለ ቅዱስ ፋሲለደስ ገድለ ቅድስት የሉጣ ሁለተኛ ገድለ ሐዋርያት በአንድነት የተሰበሰቡ የሐዋርያት አገልግሎት ተአምራት መከራ የያዙ መጻሕፍት ሶስተኛ ገድለ ጻድቃን ገድለ አቡነ ተክለ ሃይማኖት ገድለ ገብረ መንፈስ ቅዱስና የመሳሰሉትን ነው ለማጠቃለል ያክል ድርሳን ሲባል የመላእክትን ግብር በፈጣሪያቸው ዘንድ ያላቸውን ሞገስና የሰሯቸውን ገቢረ ተአምራት እየዘረዘሩ የሚናገሩ፣ ስለ ዕለተ ሰንበትና ቅዱስ መስቀል ክብር የሚያስረዱ ድርሳነ ሰንበትንና የድርሳነ መስቀል የመጽሐፍት ትርጓሜ ምክርና ተግሳጽ እንዲሁም ርትዕት የሆነችውን ሃይማኖት የመሰከሩበት የሊቃውንት መጽሐፍት በመጨረሻም የኢየሱስ ክርስቶስን ጸዋተወ መከራ የሚያስታውሱ እንደነ ድርሳነ ማሕያዊ ያሉት መጽሐፍት በድርሳን ስር ይጠቃለላሉ። ገድል ደግሞ ለተግሣጽ ልብንም ለማቅናት በጽድቅም ላለው ጥበብ የቅዱሳንን መከራ ተጋድሎ፣ ተአምራትና ቃል ኪዳን የያዙ የቤተ ክርስቲያን ሕያውነት የሚገለጥባቸው መጽሐፍት ናቸው። ድርሳናትም ሆኑ ገድላት ከመጽሐፍ ቅዱስ ጋር የማይጋጩ መጽሐፍ ቅዱስን የሚያብራሩ የሚተረጉሙና የሚተነትኑ መጽሐፍት ናቸው። በተጨማሪም ገድላት ሦስት አበይት ጠቀሜታዎች ወይም ዓላማዎች አሏቸው። አንደኛውና ዋናው የክርስቶስን ክብር መግለጥ ነው። ሁለተኛው ለምዕመናን ትምህርት ነው። ሦስተኛው ደግሞ ለቅዱሳኑ ተዝካር መታሰቢያ ይሆን ዘንድ ነው። አንደኛ ክርስቶስን ለመግለጥ በአጭር ቋንቋ በገድላት የክርስቶስ ክብር ይገለጥባቸዋል እንጂ ገድሉ የተነገረለት ቅዱስ ብቻ ክብር አይደለም። አመ ይመጽእ ይሴብሃ በቅዱሳኒሁ ወይትአኰት በእለ የአምኑ ቦቱ በቅዱሳኑ ይገለጽ ዘንድ በሚያምኑበትም ይመሰገን ዘንድ በመጣ ጊዜ በዚያች ቀን ስለ እናንተ የመሰከርነው ምስክርነታችን ይታመንልናል። በእውነት ሰማዕት የዚህችን ዓለም ጣም ናቁ፣ ስለ ንጉሥ ክርስቶስም ደማቸውን አፈሰሱ፣ ስለ መንግሥተ ሰማያትም መሪር ሞትን ታገሡ እንዳለ ኤፍሬም ሶርያዊ በውዳሴ ማርያም የሆኑትን ሁሉ ስለ ክርስቶስ እምነት ሆኑ። ሁለተኛ ለምእመናን መማሪያ፣ ለቅዱሳን መዘከሪያ ቅዱሳት ገድላት ማኅቶተ ወንጌል ወይም የወንጌል ብርሃኗ ይባላሉ። በጥጥ የተያዘ ዘይት ሥራው የሚታወቅ እሳት ሲነድበትና ሲያበራ እንደሆነ፣ ቅድስት ወንጌልም ጽኑ ታገሱ፣ መከራን ቻሉ፣ አክሊል ትቀዳጃላችሁ እያለች ስታስተምር ቅዱሳት ገድላት ደግሞ ጸና፣ ታገሰ መከራን ቻለ፣ አክሊል ተቀዳጀ እያሉ የትእዛዝ ወንጌልን ፍጻሜውን ለማየት የሚያበቁ ናቸው። ረዱ ጢሞቴዎስ ሁሌም የቅዱስ ጳውሎስን ገድል እያሰበ ይጸና ነበር። ስለ እርሱ መከራ የምቀበልለት ካለውበት መከራ የተነሳ አላፍርም፣ ያመንኩትን ዐውቃለሁና። በኢየሱስ ክርስቶስ ፍቅርና ሃይማኖት ጸንተህ ከእኔ ዘንድ የሰማኸው ያ የሕይወት ቃል አብነት ይሁንህ፣ አርበኛ በሚገባ ካልተዋጋ ምስጋና አይገባውም እያለ የራሱን ገድል እየጠቀሰ ጢሞቴዎስን እንዲጸና ይወተውተው ነበር። መጻሕፍተ ሐዲሳትን ማንበብ መማር መልካም ነው፣ ያስመሰግናል። ሐዋርያው ትምህርቱን የተከተሉትን አንተ ግን ትምህርቴን ተከትልሃል እያለ ያመሰግን ነበር። ትምህርቱን ያልተከተሉና የሸሹትን ግን በመጀመሪያ ስብከቴ የተባበረኝ የለም፣ ሁሉም ተውኝ እንጂ፣ ይህንም እግዚአብሔር ይቅር ይበላቸው እያለ በስመ እግዚአብሔር ይገሥጻቸው ነበር። ስለዚህ ትምህርቱን አምኖ መቀበል ደገኛ ነገር ነው፣ ሐዋርያትን ያስደስታቸዋል። ነገር ግን ትምህርት ብቻ በክርስቶስ በኩል አርበኛ አያደርግም። ይልቁኑ በተግባርም ሐዋርያትን እንድንመስል ያስፈልጋል። ለዚህም ሐዋርያው ትምህርቴን ተከትለሃል ካለ በኋላ ይቀጥልና ግብሬንም ይዘሃል፣ ባስተማርኩ ትምህርት ጸንተህ፣ በፍቅር በትዕግሥት በዝግታ ሆነህ በመሰደድ መከራን በመቀበል መስልኸኛል እያለ ይልቁኑ በመከራ ስለሚመስለው አብልጦ ያመሰግነዋል። ሐዋርያው ይቀጥልምና በአንጾቂያ፣ በኢቆንያ፣ በልስጥራን ያገኘኝን መከራ መሰደድንም እንደ ታገዝኩ ታውቃለህ። በኢየሱስ ክርስቶስ ጽድቅ ሊድኑ የሚወዱ ሁሉ መከራን ይቀበላሉ ብሎ የገዛ ራሱን መከራና ተጋድሎውን መመሪያ አድርጎ ለጢሞቴዎስ ይተርክለታል። ስለዚህ የቅዱሳን ተጋድሎ ገድል ለሌሎች ምዕመናን መማሪያ መጽኛ ይሆናልና ከዚህ እናውቃለን። ወንጌልን ብቻ አንብቦ የጨረሰ ሰው እጅህ ብታሰናክልህ ቁረጣት፣ ዓይንህ ብታሰናክልህ ጎልጉልህ አውጣት ብላ ስትሰብከው ጊዜ አረ ይሄስ ጭንቅ ነው እንዴት ይቻላል? ብሎ እንዳይፈራ ቅዱሳት ገድላት ከሰው ወገን ሰው ሆነው ተወልደው ይህን ሁሉ የቻሉና ያሳዩ አብነቶችን እየጠቀሱ ያበረታሉ። የቻሉና ያሳዩ አብነቶችን እየጠቀሱ ያበረታሉ። በትምህርት ብቻ አርበኛ መሆን እንደማይቻል ነገር ግን በግብርና በተጋድሎም ቅዱሳንን መምሰል የክርስትናችን ግብ ዓላማ ስለሆነ ይህን ስናደርግ ሐዋርያት ይልቁኑ ደስ ይሰኛሉ። ሶስተኛ ታሪክና መጽሐፍ ቅዱሳዊ መሰረት ገድላት ከብሉይ ኪዳን ጀምሮ ታላቅ አገልግሎት ሰጥተዋል። በተለይም መጽሐፈ ልዑላን ወይም የያሽር መጽሐፍ፣ የእግዚአብሔር የጦርነት ታሪክ፣ የእስራኤልና የይሁዳ ነገሥታት ታሪክ፣ ዜናሁ ለሙሴ ጥቂቶቹ ናቸው። እነዚህ በብሉይ ኪዳን ያገለገሉና መጽሐፍ ቅዱስም ምስክርነት የሰጣቸው ያጣቀሳቸው ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰናይቲቱን ሐዲስ ኪዳን ከሠራ በኋላ የመጀመሪያውን የገድል መጽሐፍ የጻፈው ሐዋርያው ቅዱስ ሉቃስ ሲሆን የጻፈውም የገድል መጽሐፍ ቅዱሳንን ወንጌላዊ ተጋድሎንና ወንጌልን ስለ መስበክ ምክንያት የደረሰባቸውን መፈተን የሚያዘክረው ገድለ ሐዋርያት ወይም የሐዋርያት ሥራ የተባለውን ከአስራው ቅዱሳት አንዱ የሆነው መጽሐፍ ነው። ከዚህ የገድል መጽሐፍ በፊት በመጽሐፍ መልክ ጽፎ አያኑራቸው እንጂ ማኅቶተ ቤተ ክርስቲያን ጳውሎስ ከመጀመሪያ አንስቶ የነበሩ የቅዱሳንን ስም እየጠራ ገድላቸውን እየጠቀሰ በቃልም በመልእክትም ያስተምር ነበር። እንግዲህ ምን እላለሁ? የጌዲዮንን፣ የባርቅን፣ የዮፍታሔን፣ የሶምሶንን፣ የዳዊትን፣ የሳሙኤልን፣ የሌሎችንም ነቢያት ነገር ልነግራችሁ ቀን ያጥርብኛል። በሃይማኖት የተጋደሉትን ነገሥታትን፣ ድል የነሱትን፣ ዋጋቸውን ያገኙትን፣ ትሩፋት የሠሩትን፣ ተስፋቸውን ያገኙትን፣ የአንበሶችን አፍ የዘጉትን፣ ዋይ እንስሳትን ያጠፉትን፣ ከጦር ስለት የዳኑትን፣ በመከራቸው የጸኑትን፣ በሰልፍ ጊዜ የበረቱትን፣ የጠላቶቻቸውን ጭፍራ ያሳደዱትን ነገር እንዳልነግራችሁ ቀን ያጥረኛል። ከመከራ እንዲድኑ አልወደዱምና የገረፏቸው የዘበቱባቸው አስረው ያጋዟቸውም አሉ። በመጋዝ የሰነጠቋቸው፣ በድንጊያ የደበደቧቸው፣ በሰይፍ ስለት የገደሏቸው አሉ። ማቅ የተልባ እግር የፍየል ሌጦ ለብሰው ዞሩ፣ ተጨነቁ፣ ተቸገሩ፣ መከራ ተቀበሉ፣ ተራቡ፣ ተጠሙ ይላል ቅዱስ ጳውሎስ በዕብራውያን ምዕራፍ 11 ብርሃን ዓለም ቅዱስ ጳውሎስ እንዲህ እያለ በጠቅላላው እግዚአብሔርን ስለ ማመናቸው ምክንያት ቅዱሳን ላይ የደረሰባቸውን መከራ እና የቻሉትን መቻል ካዘከረ በኋላ ገድላቸውን እያሰብን እንድንማርበትና እኛም አሰረ ፍኖታቸውን እንድንከተል ቀጥሎ ስለዚህም፣ እንደ ደመና የሚከቡን እነዚህ ሁሉ ምስክሮች ያሉን እኛ የኀጢአትን ትብታብና ሸክም አውርደን እንጣል ሃይማኖት ወደሚያስገኝልን ወደሚጠብቅልን ተስፋችን በትዕግስት እንገስግስ፣ ይለናል። ሐዋርያው የቅዱሳኑን ገድል አስፋፍቶና አጥልቆ አልጻፈልንም። በጻፈም በወደደ ነበር። ያልጻፈበት ምክንያቱ ስለ ሦስት ነው። አንደኛው ከአቤል የጀመረ ነውና የእነዚህ ታሪካቸው በመጻሕፍተ ነገሥት ቀዳማዊ ካልዕ በዜና መዋል በሳሙኤል መጻሕፍት በሄኖክ በኩፋሌና በሌሎችም ብሉያት ዝርዝር የተዳሰሰ ስለነበር ጠቅሶ ብቻ ለንባባቸው መተው ነው። ሁለተኛው እርሱ በሰበከበት መዋለ ስብከት ቤተ ክርስቲያን ያልተረጋጋች፣ በሩጫና በስደት ላይ ያለች፣ ክርስቲያኖቿን በሰላም ተሰብስበው የሚጸልዩበት መርጊያ ቦታ እንኳን ያልነበራቸውና፣ በየጥጋ ጥጉ በየዱሩ የሚያድሩ፣ በዓላውያን እየታደኑ የሚገደሉ ስለነበር እነርሱን በሐዲሱ እምነታቸው የማጽናቱ ተግባር ቅድሚያ ይሰጠው ስለነበር ነው። ሦስተኛም ውሻ ወደ ትፋቱ እንዲመለስ በሐዋርያት ከሕዝብም ከአሕዛብም ከሚጨመሩት አዳዲስ ክርስቲያኖች ብዙዎች ቀድሞ ወደ ነበረ ልማዳቸው እየተመለሱ አይሁድ ኦሪታቸውን፣ አሕዛብ ጣዖታቸውን፣ ጽርም ጥበብ ፍልስፍናቸውን እየናፈቁ ስላስቸገሩ የቃል ሥጋ ኮነን ነገር አበርትቶ መናገሩ ላይ ስለተጠመደና ይህም ቅድሚያ ይሰጠው ስለነበረ ነው። ሐዋርያው ግን አሁንም ቅዱሳንን እንድናስብና እነርሱን እንድንመስል አበክሮ በማስተማር በኋላ ዘመን የቅዱሳን ሰዎች ገድል እየተነገረ ክርስቲያኖች እንዲበረቱበት መሠረቱን ጥሏል። ተዘከሩ መኳንንቲክሙ ክሙ ዘነገረክሙ ቃለ እግዚአብሔር ወንዘ ትሬዩ ሰናዬ ግዕዞሙ ተመሰሉ በሃይማኖቱ በሃይማኖቶሙ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ የሕይወታቸውን ፍሬ እየተመለከታችሁ በሃይማኖታችሁ እነርሱን ምሰሉ፣ ይላል። የቀደሙ ክርስቲያኖችን ሕይወት ማጥናትና እነርሱን መምሰል በክርስትና ውስጥ እጅግ አስፈላጊ ልማድ ነው። ምክንያቱም እነርሱን መምሰል ማለት ሊቁ ካህናችን ክርስቶስን መምሰል ስለሆነ ተመሰሉ እኔ ክርስቶስን እንደምመስል እኔን ምሰሉ ብሎ ሐዋርያው ሰብኮናል። ታዲያ ዋኖቻችን ቅዱሳንን ለማሰብ የሕይወታቸውንም ፍሬ አይተን በሃይማኖታችን እነርሱን ለመምሰል ሁለት ነገሮች አስፈልጉናል፤ የቅዱሳንን ነገር እያስታወሱ የሚያስተምሩን መምህራንና ገድላቸውን የመዘገቡ መጽሐፍት። የቅዱሳን ገድል በመከራ ውስጥ የመጽናትና በጭንቅ ውስጥ የመታገስ በኢየሱስ ክርስቶስ እምነት የመጽናትና አላውያንና መናፍቃንን እምቢኝ ለክርስቶስ የማለት ታሪክ ነው። አዘውትሮ ይህን የሚያነብና የሚሰማ ክርስቲያን በመከራ ውስጥ የመቻልና በፈተና ውስጥ የመታገስን ስብዕና ገንዘብ ስለሚያደርግ ክርስትናው የምትደነቅ ትሆንለታለች። በመጨረሻም በመጽሐፉ አንድ አጠራጣሪ ጉዳይ እናንሳ። ይኸውም በመጽሐፉ ቁጥር አራት መዝጊያ ላይ ይህ የመጨረሻ ክፍል ይሆናል ተብሎ ታስቦ እንደነበረና የሚቀሩት የጥቂት ተሰብሳቢዎች የዝግጅት ገለጻና የንግሥቲቱና የጳጳሱ ንግግር እንደነበረ እንዲሁም አምስተኛው ክፍል በጣም በቅርቡ እንደሚወጣ ጽፎ ነበረ። ነገር ግን የመጽሐፉ አምስተኛ ክፍል ከአምስት ዓመት በኋላ ሲወጣ የተሰብሳቢዎች ጥያቄና መልስ በተለይም ያላለቀ ትልቅ አጀንዳ የሆነው የኢትዮጵያ ትንሣኤ ጉዳይ በስፋት የተዳሰሰበት መሆኑ የጸሐፊው ወይም የሌሎች አካላት ልብ ወለዳዊ ፈጠራ ሊሆን እንደሚችል ትልቅ ማሳያ ነው። በክፍል አምስት መዝጊያ ላይም የቪዲዮ መረጃው ተተርኮ ቢጠናቀቅም በሌሎች ክፍሎች ያልተጠቀሰ የሰነድ ማስረጃዎች ወደፊት እንደሚተረኩ ተደርጎ መቅረቡ ጸሐፊው ወይም የሚያዙት አካላት በአስፈላጊው ሰዓት የሚፈልጉትን የፈጠራ ሐሳብ በተገኙት የጽሑፍ ሰነዶች ውስጥ እንደቀረበ አድርገው ሰውን ለማሳመን የታቀደበት ስለመሆኑ የመጽሐፉ አለመጠናቀቅ ዋና ማሳያ ነው። ራሳችሁን ጠብቁ። የሁልጊዜ መልእክታችን ነው። ይቆየን።